ሰላም ጤና ይስጥልን። ውድና እየተከበራችሁ ውድ ቤተሰቦች፣ እንዴት ምን አመሻችሁ? ሰላም አመሻችሁ። እኔ አለሁ። እስኪ ደስ አይሉ በፈጣሪ ደስ አይሉ ውይኒኒ ጌታ ደስ አይሉን። ግን ፈጣሪ አይለያችሁ። ኮንግራ ብዩ አለሁ። ይሄ ሁለተኛ ጊዜ ነው። በጣም ደስ ነው የሚሉት ደስ ነው የምትሉት። አይለያችሁ። ኮንግራ ብዩ አለሁ። የምር የምር ኮንግራ ብዩ አለሁ። ፈጣሪ አይለያችሁ። ሁለት መቶ ሺ ለመግባት በፍጥነት ሰብስክራይብ ሰብስክራይብ ሰብስክራይብ አድርጉ። በጣም ደስ ብሎኛል። ኦ ማይ ጋድ የምር በጣም ደስ ብሎኛል። ሁለት መቶ ሺ ሰብስክራይብ ለመግባት በቃ በአስቸኳይ ያላችሁ ሁላችሁን ሰብስክራይብ አድርጉ፣ አበረታቱ። አይብሪሽ እጅግ አድርገን እናመሰግናለን ሁላችን አቤል ብሩክ ያሲሞማኑ የሱስ ማላውቆም በጣም ደስ ብሎኛል። በጣም በጣም ደስ ብሎኛል። ኮንግራ ብዬ ያለው ለሁለት መቶ ሺህ ዝግጁ ሆኖ በጣም ደስ ብሎኛል። ኮንግራ ብዬ አለው ቪዲዮ አይተን እንመለስ። እያደረጋችሁ ወደ ሁለት መቶ ሺህ ሰብስክራይብ እንገፈዋለን ማለት ነው። ምርጥ ወንድማችን ነው። ሌላው ቤተሰቦቼ አንዳንድ ጊዜ ሰብስክራይብ በራሱ ለእኔ ትልቅ ነገር ነው። አስር ሺህ ሰብስክራይብ ራሱ ትልቅ ነገር ነው። ለምን እንዴት እንደሚመጣ እንደገና ደግሞ ምን ያህል እንደሚያደክም የሚሰራ ሰው ነው የሚያውቀው፣ እና ያንን ያንን ነገር በማየት ደግሞ እዚህ በመድረሱ ደስ ብሎኛል። አንድ ጊዜ ሁላችንም እንግዶቻችን ፉፉ ለፉፉ አንድ ጊዜ ሁላችሁ አድናቆታችሁ። እንግዲህ እነዚህ በሙሉ ተመልካቾች ለአንተ ትልቅ ሪስፔክት አላቸው። እንግዲህ መተህ ደግሞ ሰርፕራይዝ ከምናደርግ ጨንቁናል እንዳትወቅፏል ነው ለዚህ እዚህ ጋር ማለት ነው ትልቅ ቦምብ አለ ቆይ

ስዋለበሰ ሳይሆን መቶ ዶላር ሽልማትለን ፍዬ ይሄ ይገባሃል ለፍተሃል፣ ብዙ ጥረሃል ምናምን። ከዚህ በላይ ብዙ ምንጠብቅህ፣ ምንኮራብህ አይነት ጓደኛ ወንድም፣ ከዛ በላይ ሆነህ ማየት እንፈልጋለን። ምንም አይነት ነገሮች እንዲሰብሩ፣ እንድትጎዳ ምናምን አንፈልግም። ከምንም በላይ መቶ ሺህ አስደስተው ነው ሁላችንም ዚህ ጋር የተሰበሰብነው እንግዲህ። ያለንበት ሁኔታ ጥሩ ቢሆንም ባይሆንም ዛሬ ግን በደስታችን መቶ ሺህ ደስ ብሎ እንድታሳልፍ እንፈልጋለን። እንዲደብርህ አንፈልግም። ሁላችንም እንግዲህ ወንድሜ ቀጣይ በሁለት መቶ ሺህ እንደምትከብዘኝ አልጠራጠርም። ኮረብሻሉ ወንድሜ ድምሬ ሰምሮ ቁጭት እንዲያምር ነህና ለእኔ የሙሴን በትር

የፉፉ ቤተሰቦች እንዴት ናችሁ? ደና ናቸው። እኛ በጣም ደና ደና ደና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በፉፉ ቤት ተገኝተንላቸዋል። አንዴ ከእንግዶቻችን ጋር በጀብጀባ ትልልቅ እንግዶች አብረውን አሉ። ጋይስ፣ እዚህ ጋር የምታዩት በሙሉ መድረኩ ሙሉ ሰው ነው ማለት ይቻላል። ጋይስ፣ ከኛ ወደዛ ያለው ወደ ሁለት መቶ ምናምን ሰው ይሆናል እና ሁላችሁም እንኳን ደና መጣችሁ እንላለን። ዌልካም፣ ለማንኛውም ፋሚሊዎቻችን። ዛሬ ይህ ሁሉ ሰው የተጠራበትና እኛም የተጋበዝንበት ዋንኛው ዋንኛው ምክንያት ለፉፉ መቶኪ ለማክበር ነው። አንድ እህታችን እንደዚህ ድምቅ ያለ ሽብርቅ ያለ ፕሮግራም እንዲዘጋጅ አድርጋለች ። እኛም ደግሞ ሺ ብለን እንግዲህ ቤተሰቦቼ፣ ይህንን ፕሮግራም ለማዘጋጀት እኛ ጓደኞቹ ሰብሰብ ብለናል ማለት ነው። ከዛ ሌሎችም እንግዶች ጠርተናል፣ በፈዋድን በኩል በእኛም በኩል ማለት ነው። ቤተሰቦቻችን፣ እንግዲህ ዛሬ ይህንን ቪዲዮች ከመጨረሻው ካያችሁ በጣም ደስ ደስ የሚል ፕሮግራም ይኖረናል። እንግዲህ ፈዋድን አይኑን አስረን ዛሬ ሰርፕራይዝ ልናደርገው ነው ይመስለኛል። አላከበረም? አረ አሎ፣ አላከበረም። ስለዚህ አንድ ጊዜ ኬኩን አሳያቸው እና ወደ ቀጣይ ፕሮግራም እንሄዳለን። እዚህ ጋር አሁን እንደምታዩት ሚገር የሚገርም የዩቲዩብ ሎጎ ያለበት መቶ ኬ የሚል ኬክ አሰርተንለታል። በጣም እያምራል። በጣም የምትወዱት አላችሁ ብዬ አስባለሁኝ። ከጀርባ ደግሞ ይህንን የመሰለ ዲኮር አዘጋጅተን ዛሬ ፈዋድን ሰርፕራይዝ ልናደርገው ነው። እንግዲህ ከጎኔ ያሉ ሰዎች ደግሞ ሰላም ይሏቸዋል። መልካም ምኞታችሁን በዛው ለፈዋድ ግለጹለት። አይሻልም ይሻልም። እንግዲህ ያው እንደምታዩት ያው ፉድ ከብዙ ነገሮች ማለት ያው መቶ ሺ ኬ ዛሬ ደርሷል፣ እና ፉፉዬ በጣም ደስ ብሎናል። የምር ለመናገር በመጀመሪያ እንኳን እግዚአብሔር ረዳ። መቶ ሺ ኬ ማለት በጣም ቀላል አይደለም። ያው ለዚህ ስለደረስክ፣ እኛ በጣም ደስ ብሎናል። ከእንግዲህ በኋላ ደግሞ አምስት መቶ ሺ ኬ ገብተ አብረን በዚህ ከዚህ በተሻለ መልኩ እንደምናከብር እርግጠኛ ነኝ እና ደግሞ አምስት መቶ ሺ ኬ እንደምትገባ በሙሉ ተስፋ እናገራለሁ። ኦዲንሶችም በዚህ አጋጣሚ አምስት መቶ ሺህ እንደምናስገባው አልጠራጠረም። እናወዳቸዋለሁ እኛም እንወዳለን። ካሌ ባዬ ከረንጁም እንግዲህ አጠገብ ያለ መልካም ምቱን በደንብ ይገልጽልናል ማለት ነው። ያው መቶ ሺህ መድረስ ማለት ቀላል አይደለም፣ ግን ደግሞ ለፍቷል እዚህ ለመድረሱ። ከዚህም በላይ ይገባው ነበረ፣ ግን የአንዳንድ ነገሮች አለመመቻቸት ብቻ እንኳን ለዚህ ቀን ደረስ እንኳን ለመቶ ሺ ሰብስክራይብ እንኳን በሰላም ደረስክ ብለናል። ከዚህ በኋላ ደግሞ ትልቅ ደረጃ ላይ ደርሰህ እንደምናይ ተስፋለን እና ከአንተ ብዙ ነገር እንጠብቃለን ብዙ ነገርም እንደምናይ ተስፋለን እና እንኳን ለዚህ ቀን ደረስክ ማለት እፈልጋለሁ እና ይኸው በቃ እንግዲህ ፉፉዬ እኔም መልካም ምኞቴን በዚሁ አጋጣሚ ልግለጽ። ፈጣሪ ከዚህ በላይ ከፍ ከፍ ያለ ቦታ ያደርስህ። ከመቶ ሺህ አልፎ ለመቶ ሶስት መቶ አራት መቶ አምስት መቶ አንድ ሚሊየንም ለመግባት ያድርስህ። እኛም ከጎን ነን። በብዙ መንገዶች እናግዛለን። ከኛ በላይ ደግሞ ምርጥ ኦዲንሶች አሉ እና እነሱም ያግዘዋል። የእኛ ፋሚሊ ደግሞ ፉፉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ወደ ሁለት መቶ ሺህ ሰብስክራይብ እንገፈዋለን ማለት ነው። ምርጥ ወንድማችን ነው። ሌላው ቤተሰቦቼ አንዳንድ ጊዜ ሰብስክራይብ በራሱ ለእኔ ትልቅ ነገር ነው። አስር ሺህ ሰብስክራይብ ራሱ ትልቅ ነገር ነው። ለምን እንዴት እንደሚመጣ እንደገና ደግሞ ምን ያህል እንደሚያደክም የሚሰራ ሰው ነው የሚያውቀው፣ እና ያንን ያንን ነገር በማየት ደግሞ እዚህ በመድረሱ ደስ ብሎኛል። አንድ ጊዜ ሁላችንም እንግዶቻችን ለፉፉ ለፉፉ አንድ ጊዜ ፉፉዬ፣ እንግዲህ እነዚህ በሙሉ ተመልካቾች ለአንተ ትልቅ ሪስፔክት አላቸው። እንግዲህ መተህ ደግሞ ሰርፕራይዝ እስከምናደርግ ጨንቆናል፣ ግን መቶ ምን እንደሚል ጨንቆናል፣ ግን መቶ ምን እንደሚል ማየት በጣም የምረ በላጋ ግን አብርሽዬ በጣም ደስተኛ የሚሆን ይመስለኛል። ምክንያቱም በዚህ መልኩ አልጠበቀውም ብዬ አስባለሁ። እንደዚህ መቶ ሺ እኛ እንደምናከብርለት ምንም እንደማያውቅ እርግጠኛ ነኝ። አንተ በሚስተር በሰዎች መልኩ በሰዎች መንገድ መሰለኝ ያገኘኸው እና ደግሞ ደስተኛ እንደሚሆን ሙሉ እርግጠኛ ነኝ ምክንያቱም አንድ ጊዜ የሰው ደስታ ለሚያስደስተን የሰው ደስታ ለሚያስደስተን ለሁላችንም ሁላችንም የታለም ሞራል የለም እ እ ለማንኛውም እንግዶቻችን ከልብ እናመሰግናለን። ሁላችሁንም እንኳን ወደዚህ መጣችሁ፣ የፉፉን ደስታ ለመደሰት የመጣችሁ ሁላችሁንም ለኢሴማ እንትን ማለት አልችልም። በዚህ በኩል ያላችሁም በዚህ በኩል ሁላችሁንም ከልብ እናመሰግናለን። እንኳን ደህና መጣችሁ። አንድ ጊዜ ለራሳችሁ እናመሰግናለን። እንግዲህ ፋሚሊዎቻችን ትንሽ ደቂቃ እንታገሰዋለን፣ ፎዋድን እስከዛ የሚስተካከሉ ነገሮችን እያስተካከለን ጠብቀዋለን። ልክ ሲመጣ አንድ ሰው አይኑን ወይ ይይዘዋል፣ ወይ ቢሆን ነገር አስረን እዚህ ጋምጥተን ሰርፕራይዝ እናደርጓለን። እንደምታዩት ምርጥ ምርጥ ጥይቶች አሉን፣ እንተኩስበታለን ማለት ነው። ይህንን ፕሮግራም እስከ መጨረሻው ካያችሁ ትወድታላችሁን። አሁኑኑ ላይክ ያላደረጋችሁ ካላችሁ ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ጋይስ ሁላችሁም ማለት ነው ላይክ በማድረግ የእኔ ኦዲንሶችም የፎዋድም የሁላችንም ኦዲንሶች ማለት ነው እና እንጠብቀ ትንሽ ደቂቃ

ያገኘንእ እንዳትወቅ እዚህ ጋር ማለት ነው። ትልቅ ቦምብ አለ። ቆይ ዐይኔን እንዳከፍኩ ቡምቡን እንዳትረግጠው። ጥሬን አክብረ ሱፍ ለብሰና ባልኩ መሰረት ሱፍን ስለለበሽ ከልብ እናመሰግናለን። ትልቅ ነገር ነው። ለመክፈት ተዘጋጅ። ለመክፈት አንድ

መቶኪ ምንድነው ብቻ ጽሁፍ ያስለበሳች፣ አንተ የፕሮግራሙ ዋና ስለሆንክ ነው። እንኳን ደስ ደስ ብሎናል መቶኪ ስለደረስክ። ከዛ በፊት ግን እዚህ በዚሁ በዚሁ በቆመበት ማለት ነው። እኛም መልካም ምኞታችንን ከመግለጻችን በፊት ኬኩን ይቁረስልና እሽታ፣ ለሞራል ምን ግራ ገባ ይ ሽ ይ እግራ ሳይገባክ ይህንን ፕሮግራም ማሳለፍ አለብን። በመጀመሪያ ደረጃ እንግዲህ እንደዚህ ደስተኛ እንድትሆን አንድ ሰው ይህንን ፕሮግራም አዘጋጅቶልሃል እና ደግሞ እንኳን እንድሳለቅ አደለም መቶ ሺህ ሁለት መቶ ሶስት መቶ አራት መቶ እያርቅ አንድ ሚሊየን ነገ ላይ ገብተ እንድናይቅ እንፈልጋለን። ይህ ደግሞ ያው ከኛ ጓደኞችን መልካም ምኞታችንም ጭምር ነው። ሁላቸውም እንግዲህ ፕሮግራሙን ነገርኳቸው ደስተኛ ሆነው መጡ ማለት ነው እና በርታለን። ጠንክር። ከዚህ በላይ ከዚህ በላይ ትልቅ ደረጃ ደርሰ እንደምናይክ አልጠራጠርም። ፈጣሪ ይርዳክ ያግዝክ። እኔ ፈረንጁ ካሬ ባውርተናል። በዚህ አጋጣሚ ኬኩን ከመቁረታችን በፊት ሁላችንም ሰላ ሰላሳ ሰከንድ መልካም ምኞታችንን ንግር እሺ። እኔ ልጀምር። ፉ የአራዳ ልጅ እንኳን ደስ አለ። የምሬ ነው፣ በጣም ደስ ብሎኛል። መቶ ኬ ስለገባ ከአንተ ብዙ እንጠብቃለን። ይሄ መጀመሪያ ነው መጨረሻ ፈጣሪ ያሳምርልን ከዚህ በላይ እንጠብቃለን። አሁን ሌስኮ ወደ ሁለት መቶ ኬ እና እንኳን ደስ ያለን እዚጋ ሁለት ሰው ይቀረናል። ሁለት ሰው መልካም ምኞት ገልጾ መጨረሻ ላይ ል የሚለው ነገር ካለ ብሩን ኬካችንን እየበላን እየቆረጥን አሊስታይ ተፈጥፋል። እንግዲህ አሁን እንግዲህ እንኳን ለመቶ ሺህ ሰው አደረሰ ሳይሆን መቶ ዶላር ሽልማታልን። ፉዬ ይሄ ይገባሃል ለፍተሃል፣ ብዙ ጥረሃል፣ ምናምን ከዚህ በላይ ብዙ የምንጠብቅህ የምንቆራብህ አይነት ጓደኛ፣ ወንድም ከዛ በላይ ሆነህ ማየት እንፈልጋለን። ምንም አይነት ነገሮች እንዲሰብሩ እንድትጎዳ ምናምን አንፈልግም። ከምንም በላይ መቶ ሺህ አስደስተው ነው ሁላችንም ዜጋ የተሰበሰብ ነው። እንግዲህ ያለንበት ሁኔታ ጥሩ ቢሆንም ባይሆንም፣ ዛሬ ግን በደስታችን መቶ ሺህ ደስ ብሎ እንድታሳልፍ እንፈልጋለን። እንዲደብር አንፈልግም። ሁላችንም እንግዲህ ወንድሜ፣ ቀጣይ በሁለት መቶ ሺህ እንደምትጋብዘኝ አልጠራጠርም። ኮረብሻለሁ ወንድሜ። እኔ ያው ብዙ ነገር ተብሏል እና ብዙ ነገር ስለተባለ አንድ ነገር ማለት ነው የምፈልገው መቶ ሺህ ገና የመጀመሪያ ነው። ገና አንድ ሚሊዮን ትገባ አለ። በርታ፣ ጠንክር። ያበደ ነው በጣም ከልቤ።